የኢትዮጵያ ሴቶች ብሔራዊ ቡድን ለአፍሪካ ዋንጫ የመጨረሻ ማጣሪያ ጨዋታ ዝግጅቱን አጠናክሮ ቀጥሏል። ከታንዛኒያ ጋር ለሚያደርጉት ጨዋታ ዝግጅታቸውን አጠናክሮ የቀጠሉት ሉሲዎች ትናንት ከገርጂ የወንዶች ታዳጊ ቡድን ጋር ያቋም መለኪያ ጨዋታ አከናውነዋል። በውጤቱም ቡድኑ በምርቃት ፈለቀ ግብ አንዳቻ ተለያይቷል። በጨዋታው ሴናፉ አቁማ ከአሜሪካ የሙከራ ጊዜ በኋላ ቡድኑን ስትቀላቀል ለታንዛኒያው ያንግ አፍሪካንስ የምትጫወተው አረጋሽ ካልሳሜ መጫወት እድል ሰጥቷታል። አሜሪካ ለዲሲ ፓወር እየተጫወተች የምትገኘው የብሔራዊ ቡድኗን ሎዛ አበራ በውድድሩ ላይ መሆኗን ተከትሎ በፊፋ ካላንደር መሰረት ብሔራዊ ቡድኑን ትቀላቀላለች ተብሎ ይጠበቃል። ሉሲዎች የመጀመሪያ ጨዋታቸውን በቀጣይ ሳምንት ረቡዕ ጥቅምት 12 በዳሬ ሰላም ከታንዛኒያ ሲጫወቱ የመልሱን መርሃ ግብር ደግሞ በአዲስ አበባ አበበ ቢቂላ ስታዲየም ያከናውናሉ። በዓለም አትሌቲክስ በ2025 የወርቅ ደረጃ የተሰጠው የዓለም አገር አቋራጭ ውድድር በስፔን እሁድ ይደረጋል። በሁለቱም ፆታ 87 ኪሎ ሜትር የሚሸፍን ውድድር የሚከናወን ሲሆን በሴቶች ኢትዮጵያዊቷ አትሌት ልቅና አምባው አሸናፊነት ግምት ተሰጥቷታል። ፖርቹጋላዊቷ ማሪና ማቾዳ እና ስፔናዊቷ ማጂዳ ማዩፍ ደግሞ የልቅና አምባው ተፎካካሪ እንደሚሆኑ ነው የዓለም አትሌቲክስ ያስነበበው። ይህ ሀገር አቋራጭ ውድድሩ በዓለም አትሌቲክስ የወርቅ ደረጃ ከተሰጠው በኋላ ዘንድሮ ለመጀመሪያ ጊዜ የሚከናወን ሲሆን በአጠቃላይ ለ27 ጊዜ መካሄዱን ነው የዓለም አትሌቲክስ ይፋ ያደረገው። የ2018 ዓ.ም የኢትዮጵያ ፕሪምየር ሊግ በሁለት ከተሞች በአዲስ አበባና ና ሐዋሳ ከተማ በነገ እለት ይጀመራል። በመጀመሪያው ሳምንት ከሚደረጉ ጨዋታዎች መካከል በአዲስ አበባ ስታዲየም ቅዱስ ጊዮርጊስን ከኢትዮጵያ ቡና የሚያገናኘው መርሃ ግብር እሁድ ሲከናወን በ2018 የኢትዮጵያ ፕሪምየር ሊግም 20 ክለቦች 380 ተጠባቂ ጨዋታዎችን ያከናውናሉ። ዮሴፍ ሽምዬ የኢትዮጵያ ፕሪምየር ሊግ 29ኛ የውድድር ዘመን ነገ አዲስ አበባ እና ሐዋሳ ላይ በሚደረጉ ጨዋታዎች ይጀምራል። ሻምፒዮኑን ለመለየትም 20 ክለቦች በአራት የተለያዩ ስቴዲየሞች 380 ፍልሚያዎችን ያደርጋሉ። በሊጉ ታሪክ እስካሁን 10 የተለያዩ ክለቦች ዋንጫውን ሲያሸንፉ፣ ከጅማ አባጅፋርና ደደቢት ውጪ ስምንቱ ሻምፒዮኖች በዚህ ዓመትም ለሌላ ድል የሚወዳደሩ ይሆናል። ከ20ዎቹ የሊጉ ተሳታፊዎች 12ቱ ደግሞ የመጀመሪያ የኢትዮጵያ ፕሪምየር ሊግ ዋንጫቸውን ለማሳካት የሚያደርጉት ትንቅንቅ ይጠ ይጠበቃል። ሊጉ ከቀደሙት ዓመታት በተለየ መልኩ ክለቦች ለሁለት ተከፍለው በተመሳሳይ ሳምንታት በተለያዩ ከተሞች የሚፎካከሩበትም ይሆናል። በዚህ መሰረት የመጀመሪያውን ዙር ከሚያስተናግዱት መካከል ደግሞ አንዱ የአዲስ አበባ ስታዲየም ሆኗል። ስቴዲየሙ የሊጉን ጨዋታዎች የሚያስተናግደው ከስድስት ዓመታት በኋላም ነው። በአዲስ አበባ ከተማ ዋንጫ የተጀመረው የስቴዲየም ሙቀትና የደጋፊዎቹ ድባብም በፕሪምየር ሊጉ ጨዋታዎች ይበልጡኑ እንደሚጎላ ይጠበቃል። የሊጉን የመክፈቻ ጨዋታም ኢትዮ ኤሌክትሪክና ሸገር ከተማ ቀን ሰባት ሰዓት ላይ ያደርጋሉ። ከሊጉ መስራቾች መካከል የሆነውና የሊጉን ዋንጫ የማሸነፍ ልምድ ያለው ኢትዮ ኤሌክትሪክ በአሰልጣኝ ዘሬውን ሸንገታ እየተመራ ጠንካራ ዝግጅቱን ሲያደርግ እንዲሁም ስብስቡንም ሲያጠናክር ቆይቷል። ከተመሰረተ በአጭር ጊዜ ውስጥ የመጀመሪያ የፕሪምየር ሊግ ሳትፎን ያገኘው ሸገር ከተማም ቢሆን ከአሰልጣኝ እስከ ተጫዋቾች ስብስቡን በከፍተኛ ሁኔታ አጠናክሯል። የሊጉ አንጋፋና እንግዳ ክለቦች የሚያደርጉት የመክፈቻ ጨዋታም በጉጉት የሚጠበቅ ሆኗል። ነገ ሊያርሲ ከአርባ ምንጭ ከተማም በተመሳሳይ ነገ አስር ሰዓት ላይ በአዲስ አበባ ስቴዲየም የሚደረግ ጨዋታ ነው። እሁድ ደግሞ ተጠባቂው የሸገር ደርቢ ይደረጋል። ቅዱስ ጊዮርጊስና ኢትዮጵያ ቡና ከስድስት ዓመታት በኋላ በቅርቡ በተከናወነው የአዲስ አበባ ከተማ ዋንጫ መገናኘታቸውም ይታወሳል። ጨዋታውም በቅዱስ ጊዮርጊስ የሶስት ለሁለት አሸናፊነት ነበር የተጠናቀቀው። ከረዥም ዓመታት በኋላ በደጋፊዎቻቸው ፊት በሚገናኙበት የፕሪምየር ሊግ ፍልሚያ ደግሞ የሜዳ ላይ ፍክክሩ ብሎም የደጋፊዎቹ ድባብ በእጅጉ ይጠበቃል። ተጠባቂው ፍልሚያም እሁድ ዘጠኝ ሰዓት ነው የሚጀምረው። አዳማ ከተማ ከኢትዮጵያ መድን እንዲሁም ባህር ዳር ከተማ ከአድያ ውሳናም በሊጉ የመጀመሪያ ሳምንት አዲስ አበባ ስቴዲየም ላይ የሚደረጉ ጨዋታዎች ናቸው። በዋሳ ከተማ የሚደረጉት የሊጉ መርሃ ግብሮችም በተመሳሳይ ነገ ሲጀመሩ ወልዋላ ዲግራት ዩኒቨርሲቲና ሲዳማ ቡና ዘጠኝ ሰዓት ላይ የመጀመሪያውን ጨዋታ ያከናውናሉ። ምሽት 12 ሰዓት ላይ ደግሞ ሬዷ ከተማ ከሐዋሳ ከተማ ይጫወታሉ። ፋሲል ከተማ ከኢትዮጵያ ንግድ ባንክ፣ መቻል ከወላይታ ዲቻ እንዲሁም ምድረገነት ሽረ ከመቀለ ሰባ እንደርታም በሊጉ የመጀመሪያ ሳምንት ሐዋሳ ላይ የሚከናወኑ ጨዋታዎች ናቸው። ስፖርታዊ ጨዋነት፣ የዳኝነት ጉዳይ፣ የመጫወቻና የመለማመጃ ሜዳዎች ጥራት ደግሞ በውድር ዓመቱ ትኩረት ሊሰጣቸው የሚገቡ ጉዳዮች ናቸው። የ2018 የ2018 የኢትዮጵያ ፕሪምየር ሊግ ጨዋታዎችም በኦሮሚያ ብሮድካስቲንግ ኔትወርክ የቀጥታ ስርጭት ሽፋን እንደሚያገኙ ተገልጿል። አምሳኛ ዓመቱ ላይ የደረሰው የአምስተርዳም ማራቶን በዚህ ሳምንት መጨረሻ እሁድ ሲደረግ ኢትዮጵያን አትሌቶች ለአሸናፊነት ትልቅ ግምት ሰጥቷቸዋል። በወንዶች ሁለት ጊዜ በቦታ አሸናፊ መሆን የቻለው ጸጋዬ ጌታቸው ለሶስተኛ ጊዜ ክብሩን ለማስጠበቅ የሚሮጥ ሲሆን ጥሩዬ መስፍን፣ ቦሰና ሙላት፣ ዘይነባይመርና ይመር ብራጓል መለሰ ደግሞ በሴቶች ኢትዮጵያን የሚወክሉ አትሌቶች መሆናቸው ነው የተነገረው። እሱባለው ተሾመ በዝርዝር ተመልክቶታል። በዓለም አቀፉ አትሌቲክስ የፕላቲኒየም ደረጃ የተሰጠው ጅማሮን እንደ አውሮፓውያን አቆጣጠር 1975 አድርጎ በኔዘርላንድ የሚካሄደው ተወዳጁ የአምስተርዳም ማራቶን 50ኛ ዓመቱን አስቆጥሯል። የወርቅ ኢዮቤልዩ ሊያከብር በተሰናደው በዚህ መድረክ ኢትዮጵያውያን አትሌቶች በወንዶችም በሴቶችም ይጠበቃሉ። ምንም እንኳን ባለፉት ዓመታት ምስራቅ አፍሪካ በነገሰችበት በመካከለኛውና ረጅም ርቀት አውሮፓውያንና ኢሳውያን ወደ መድረኩ ብቅ ያሉ ቢሆንም ግን በዚህ ውድድር አሁንም ፍልሚያው በምስራቅ አፍሪካውያን መካከል ብቻ ሊሆን እንደሚችል ተገምቷል። ንዶች ኢትዮጵያ በአምስተርዳም በ11 አትሌቶች ትወከላለች። በዚህ መድረክ ሁለት ጊዜ ያሸነፈው ጸጋዬ ጌታቸው ዳግም ለሦስተኛ ጊዜ ክብሩን ለማስጠበቅ ከሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ ባለቤት ኡጋንዳዊው ጆሹዋ ቼፕቴጌ ጋር ብርቱ ፉክክር ያደርጋል ተብሎ ይጠበቃል። ጸጋዬ ሁለት ሰዓት ከአራት ነጥብ 49 ደቂቃ የግል ምርጥ ሰዓቱ ነው። በዚህም ካሉት የማራቶን ተወዳዳሪዎች አራተኛው ምርጡ ሰው ያደርጓል። የ28 ዓመቱ ኢትዮጵያዊ እንደ አውሮፓውያን አቆጣጠር በ2022 አምስተርዳም ላይ ሲያሸንፍ በ2023 የዓለም ሻምፒዮን 16ኛ ደረጃ ከያዘ በኋላ ባለፈው ዓመት ወደ ሆላንድ ዋና ከተማ በመመለስ በድጋሚ አሸንፏል። አትሌቱ ከዚህ ውድድር በኋላ በአንድም የማራቶን ውድድር አልተካፈለም። ጌታነ ሞላና የሶስት ጊዜ የልዝበን ማራቶን አሸናፊው አንዱ አለም ሽፈራው የተሻለ የግል ሰዓት በመያዝ ሁለቱም በዓለም አቀፍ ማራቶን ትልቅ ተፎካካሪ መሆናቸውን አረጋግጧል። በተጨማሪም የሁለት ጊዜ የዓለም የ5000 ሜትር ሻምፒዮኑ ሙክታር እድሪስና በ2022 አምስተርዳም ሶስተኛው ነው ያጠናቀቀው ቡጤ ገመቹ ከሌሎች ኢትዮጵያውያን ተወዳዳሪዎች መካከል ይገኙበታል። በአጠቃላይ ኢትዮጵያ በወንዶች የቁጥር የበላይነት ያላት ሲሆን ምናልባትም የኢትዮጵያውያን ሯጮች በቅድመ ተከተል ቀዳሚ ሆነው ሊገቡ እንደሚችሉ ተገምቷል። ነገር ግን በመንገዳቸው ላይ የቆመ ትልቅ ፈተና አለ። ይህም ዩጋንዳዊው የ5000 እና የ10000 ሜትር የዓለም ክብረ ወሰን ባለቤት ጆሹዋ ቸፕቴጌ ሲሆን አሁን አትሌቱ 42 ኪሎ ሜትር በሚሸፍነው የማራቶን ውድድር ራሱን ለመፈተን የተዘጋጀ ይመስላል። በ10000 ሶስት ጊዜ የዓለም ሻምፒዮን የሆነው ቸብቴጌ እስካሁን የተወዳደረው ሁለት ማራቶን ብቻ ነው። እንደ አውሮፓያን አቆጣጠር በ2023 መገባደጃ ላይ ባደረገው የመጀመሪያ ውድድር በቫለንሲያ 2 ሰዓት ከ8 ነጥብ 59 ደቂቃ ሮጧል። በፈረንጆቹ በዚህ ዓመት መጀመሪያ ላይ ደግሞ በቶኪዮ ማራቶን ዘጠነኛ ሆኖ ሲያጠናቅቅ ሁለት ሰዓት ከአምስት ነጥብ አምስት ዘጠኝ የግል ምርጥ ሰዓቱን አስመዝግቧል። ይህም አትሌቱ በቀጣይ እንደ አምስት ሺው እና አስር ሺውም በማራቶን ተፎካካሪ መሆኑን ያረጋገጠበት ሆኗል። የኦሎምፒክ ሻምፒዮኑ ኢትዮጵያዊ ታምራት ቶላ በውድድሩ ለመሳተፍ አቅዶ የነበረ ቢሆንም ግን በጉዳት ምክንያት ራሱን ማግለሉ ተሰምቷል። በ2021 የቦታው ክብረወሰን ሆኖ የተመዘገበው ሁለት ሰዓት ከሶስት ነጥብ ሶስት ዘጠኝ ደቂቃ ክብረወሰን እሁድ ሊሰበር እንደሚችል ተገምቷል። በሴቶች የአምስተርዳም ማራቶን ባለፉት ሶስት ዓመታት በኢትዮጵያውያን ሴቶች አሸናፊነት የተጠናቀቀ ሲሆን በሁድ ውድድርም አራት ኢትዮጵያውያን አትሌቶች ይጠበቃሉ። ጥሩዬ መስፍን፣ ቦሰና ሙላቴ፣ ዘይነብ አይመርና የብርጓል መለሰ ከተጠባቂዎቹ መካከል ናቸው። ጥሩዬ መስፍን ባለፈው ዓመት በቫሌንሲያ ሁለት ሰዓት ከ18 ነጥብ 35 ደቂቃ የሮጠች ሲሆን በቅርቡ ደግሞ በሮተርዳም አራተኛ ሆና አጠናቃለች። ቦሰና ሙላቴ እስካሁን ሁለት ማራቶን ብቻ የሮጠች ቢሆንም በመጨረሻው የውድድር ዘመን በርሊን ላይ ሶስተኛ ሆና አጠናቃለች። ዘይነብ አይመርና የብርጓል መለሰ ሌለኛዎቹ ምርጥ ሰዓት ያላቸው አትሌቶች ናቸው። የብርጓል በዚህ ዓመት መጀመሪያ በባርሴሎና ሁለተኛውን ያጠናቀቀች ሲሆን በዛው ውድድር የራሷን ሶስተኛ ፈጣን ሰዓት አስመዝግባለች። ከኢትዮጵያውያን በተጨማሪ እስራኤላዊቷ ሎና ሳልፔተር ትጠበቃለች። በአውሮፓ ውስጥ ካሉ ፈጣን የማራቶን ውድድሮች አንዱ የሆነው የአምስተርዳም ማራቶን 225 ሌላ የኢትዮጵያውያን የበላይነት ምዕራፍ ሊያስመለክት ይችላል ተብሎ ይጠበቃል። የስፔን ላሊጋ የዘጠነኛ ሳምንት መርሃ ግብር ዛሬ በሚደረግ ጨዋታ ይጀምራል። ምሽት አራት ሰዓት ላይ ሪያል ኦቪዶ ከኢስፓኞል የሚያደርጉት ጨዋታም ይጠበቃል። ሪያል ኦቪዶ በዚህ ውድድር ዓመት ካደረጋቸው ስምንት ጨዋታዎች ስድስት ነጥቦችን በመሰብሰብ 17ኛ ደረጃ ላይ ተቀምጧል። የዛሬ ተጋጣሚ ኢስፓኞል በበኩሉ በአስራሁለት ነጥቦች ዘጠነኛ ደረጃ ላይ ነው የሚገኘው። ላሊጋውን ነገም ቀጥሎ ሲደረግ ባርሴሎና ከዥሮና ቀን 11 ሰዓት ከ15 ሲል የሚያደርጉት ጨዋታ ይጠበቃል። ባርሴሎና ከዓለም አቀፍ ጨዋታዎች ረፍት በፊት ሊቪያ ከደረሰበት አስከፊ ሽንፈት በማገገም በነገው ዕለት ጨዋታውን ለማሸነፍ እንደሚጫወት ነው የተገለጸው። ላሊጋውን ሪያል ማድሪድ በ21 ነጥቦች እየመራ ይገኛል። የጀርመን ቡንደስሊጋ የሰባተኛ ሳምንት መርሃ ግብር ዛሬ በሚደረግ ጨዋታ ሲጀመር ኡኒየን በርሊን ከቦርሻ ሞንቼ ግላድባ የሚያደርጉት ጨዋታ ትልቅ ግምት ሰጥቶታል። የቡንደስሊጋዊ ሳምንቱ የመጀመሪያ ጨዋታ ሲሆን ምሽት 3 ሰዓት ከ30 ላይ ነው የሚከናወነው። ኡኒየን በርሊን ካደረጋቸው ስድስት ጨዋታዎች ሁለት አሸንፎ በአንዱ አቻ ሲለያይ በሶስት ጨዋታዎች ደግሞ ተሸንፏል። በዛ በአጠቃላይ በሰባት ነጥቦችም 13ኛ ደረጃ ላይ ነው የሚገኘው። ተጋጣሚው ቦርሻ ሞንቼ ግላድባ በኩሉ በዚህ ዓመት ምንም ጨዋታ ማሸነፍ አልቻል በቡንደስ በቡንደስሊጋው በሶስት ጨዋታዎች ሲሸነፍ በሶስት አቻ በመለያየት በቡንደስ ሊጋ ወራጅ ቀጠና ውስጥ ከሚገኙ ክለቦች ተርታ ይገኛል። በነገው ውለት በደርግላስ ከባየር ሙኒክ ከቦርሻ ዶርትሙንድ እንደሚያደርጉ ጨዋታ በዚህ ሳምንት ትልቅ ግምት ከሰጫቸው ጨዋታዎች መካከል ተጠባቂ ሆኗል። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚህ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን።